ናቸው እነዛ ሰዎች ደግሞ እነማን ነው የላካቸው? ማንነቱ በደንብ ተረጋግተዋል። እናቱ ፓራራይዝ ልትሆን እንዳደረገ ታምራት እራሱ ነው። በእናቱ ላይ ጨክኖ ነው ይሄ ነገር ያደረገው። ዛሬ የታምራት እናትን የጣሉዋት ሰዎች፣ በመኪና አፍኖ የወሰዱዋት ሰዎች በቁጥጥር ስር ውለዋል። እንኳን ደስ አላቸው። ይሄም በአቤል ጉብዝና በአቤል ጥንካሬ በመንግስት አካላቶች ብቻ በብዙ የህግ አካላቶችን ተሰብስቦ መኪናው ታርግበት ሴኪሪቲ ካሜራ መኪና ታርጋው ተገኝቶ ከዛ ወዴት እንደሄደ በጂፒኤስ ተገኝቶ መኪናው ተይዘዋል፣ ልጆቹም ተይዘዋል። እንኳን ደስ አላቸው። እያንዳንዱ ሚስጥር ተናግረዋል፣ ምንም ነገር አልደበቁም። መጀመሪያ የእርዳታ ድርጅት የእርዳታ ድርጅት እንደሚሰሩ ነው የተናገሩት የነበረው ግን አቤል ምንም ነገር ልሸውዱኛ ትሞክሩ እኔ እያንዳንዱ ነገር አውቅ ያለሁ፣ ምን ድርጅት ላይ እንደምሰሩ አውቃለሁ፣ ስራቸው ምን እንደሆኑ አውቃለሁ። አንዲት ሴት እናት ጎዳና ላይ ጥላችሁ ፓራላይዝ አድርጋችሁ በሽተኛ አድርጋችሁ እንደጣላችኋትም አውቀነ፣ ሰምተናል፣ አይተናል። በካሜራ ተይዛችኋል። በሴኩሪቲ ካሜራ ተያይዛችኋል። ስለዚህ ያ ነገር በህይወታችሁ ላይ አደጋ ሊደርስ ካልፈለጋችሁ፣ ቤተሰባችሁ በጤንነት ሊኖር ከፈለጋችሁ እውነቱን ተናገሩ ተብለው ተጠይቀው ነበር። እነሱም ደግሞ ያው እንደምታውቁት ወንጀል የሰሩ ሰዎች በስነ ስርዓት ተናግሮ አያውቁም። ሁሌ ልፋት፣ ድካም፣ ዛቻ፣ ፈራቻ ብዙ ነገር ተደርጎባቸው ነው መጨረሻ ሚኒስትሩ የሚያወጡት። ግን ዛሬ አቤል በጸባይ ነው የጠየቃቸው እኔ የእናንተ ሚስጥር እጅ ላይ ያለ፣ ብዙ የሰራችሁት ፋውል እጅ ላይ አለ። ስለዚህ ያ ነገር በሙሉ ሚዲያ ላይ ስላወጣው ያ ነገር በሙሉ ህዝብ ለማወቅ ካልፈለጋችሁ ቤተሰባችሁ በሰላም ሊኖር ከፈለጋችሁ እኔ እናት የታምራት እናትን ምን እንዳደረጋቸው ተናገሩ ተብለው ነበር። እኛ ምን ማድረግ በመጀመሪያ ድርጅቱ ያው ጥሩ ድርጅት ነው፣ በጎ አድራጎት ድርጅት ነው ምናምን ምናምን ብሎ ተናገሩ ነበር ግን በመጨረሻ ድርጅቱ የበጓ አድራጎት ድርጅት ሳይሆን በአዳምልኮ ልኮ ድርጅት ነው። ወጣቶችን ሰብስበን አምጥተን ባለፈ እንደሰማነው ነው። ወጣቶችን እንዳለ ሰብስበን አምጥተን ስድስት ስልሳ ስድስት እንዲያመልኩ ወይስ እንዲሰሩ፣ በማህበረሰብ ላይ እንዲሰሩ ትምህርት ይሰጣቸዋል፣ ስልጠን ይሰጣቸዋል አለ። እሺ እንደ ታምራት አይነት እናቶችን ለምንድ ነው የሚሰበሰቡ ተብሎ ሲጠየቁ እነሱም እድሜያቸው ትንሽ ገፋ ስላለ ማህበረሰብ ስለሚሰማቸው የእውነት የሚያወሩ ሰው ይመስለውና ወደነሱ ወደ ጠጋ ስለሚል ሰው እነሱም በዚህ ልክ ማስተማር አለብን ብለን ነው በየቦታ ባላቸው የሞተ ልጅ የሌላቸው አቅመ ደካማ የሆኑትን ብር ያስፈልጋቸው የሚበሉ የሚጠጡ ያጡ ባላቸው የሞተባቸው ልጅ የሌላቸው እናቶችን ሰብስበን ነው እዛ ደረጃ ውስጥ የምናስገባ። ከዛ መጀመሪያ ብር ይሰጣቸዋል። ብዙ ብር ይሰጣቸዋል። ከዛ ጥሩ ጥሩ ጥሩ ነገር እናስተምራቸዋለን። ከዛ በኋላ ማህበረሰብ ላይ ሂዶ የሚያወሩት ነገር እናሰነጥላቸዋለን። እነሱም በዛ ልክ እነሱ ሳያውቁት የስድስት ስልሳ ስድስት አምልኮት ውስጥ እንዲገቡ ነው የምናደርጋቸው። ስለዚህ የታምራት እናትም በዛ ድርጅት ውስጥ ስልጠና የወሰደች የድርጅቱ የሴቶቹ ዋና ኃላፊ ሆና ተመርጣ ነበረ። ግን ከጊዜ ቆይታ በኋላ እኔ ይሄ ነገር አልፈልገውም ከማህበረሰብ የሚያገልል ከባለቤት ያራቀኝ ከሰው የሚያርቅ ከሰው ገምሮ የማይሰጥ ሃይማኖት እኔ አልፈልግም። በተከበርኩበት በወለድኩበት በኖርኩበት ቀይ ተዋርጃለሁ። ሰው የሚጠጋኝ ሰው የለም። አንድ ሰው እንኳን ይሄ ነገር ጥሩ ነው ብሞት እንኳን መቶ ሬሳ የሚዘረጋልኝ ሰው ጠፍተዋል። ስለዚህ አልፈልግም። ከዚህ ድርጅት ሊወጣ ነው ስትል ጊዜ በዛ ሰዓት ነው ትእዛዝ ታዘን ወደ እሷ ቤት የመጣ ነው። እሺ ታምራት በዛ ቤት ምን አይነት ኃላፊትን ነው ያለው? ምን አይነት ድርጅት ነው ያለው? እሱ በዛ ቤት ምንድን ነው የሚሰራው? ተብሎ ሲጠየቅ ጊዜ ታምራት ማለት የድርጅቱ ዋና ኃላፊ ነው። ሁላችን የሚያዘን እሱ ነው። እንዴት በቃ ነጮችን ወደውት በጣም ጥሩ ልጅ ስለሆነ ኃይለኛ ስለሆነ የድርጅቱ ዋና ኃላፊ ተደርጎ ነው የተሾመው። ስለዚህ እናቱ አምጥተን አፍነን አምጥተን እዛ ድርጅት ውስጥ እንድናስቀምጣት ነገረን። መጣና እናቱ ተፈልጊያለሽ ዛ ልጅሽ ይፈልግሻል ብለናት ይዘናት ሄድን። እዛ ከሄድን በኋላ የሆነ መርፌ ማደንዣዣ መርፌ ወጓት። ከዛ በኋላ የሆነ መድኒት አበልዋትና በቃ ወስታችሁ መንገድ ላይ ጣልዋት ተብለን። ማን ነው እንደዚ ያለችው? ከአቤል ላይ ከፍ ያሉ ሶሪ፣ አቤል አልኮኝ፣ ከታምራት ላይ ከፍ ያሉ ነጭ ፈረንጆች አሉ። ምክንያቱም ኢትዮጵያ ላይ ምንም አይነት ሃይማኖት እንዳይኖር ብቻ የእነሱ ምልኮት ብቻ ኢትዮጵያ ላይ ሊስፋፋ ነው የሚፈልጉት ነው ያሉት። ኢትዮጵያ ሙሉ በሙሉ እስልምና ሆነ ምንም ሆነ እንዳይኖር የእነሱ ሃይማኖት ብቻ እንዲከበርላቸው የእነሱ ሃይማኖት ብቻ እንዲስፋፋ ስለሚፈልጉ እቺ ሴትዮዋ ጉዳችን በሙሉ ታወጣዋለች፣ ሰው እንዳይቀበል ታረግብናለች። ስለዚህ ሳትቀድመን መቅደም አለብን ብለው ተመካክረው ከልጅዋ ጋር ተመካክረው ነው ይሄ ነገር ሊያደርጉት የፈለጉት እንጂ እኛ ምንም እጁ የለብንም። ምንም ያደረጋት ነገር የለም። እኛ መውሰድ፣ ማምጣት፣ መጣል ነው ስራችን። ሄዳቸው አምጧት ተባልን፣ አመጣናት፣ አስረከብናቸው። ናቸው የሆነ ነገር ያደረጓትና ወስዳችሁ ጣሉ ነው የተባል ነው። ይሄ በሙሉ ይሄ ድርጊት በሙሉ ሲደረግ ደግሞ ልጅዋ አለ። ልጅዋ በደንብ ነው ጥንቅቆ ነው የሚያውቀው ምክንያቱም እኛ ኃላፊያችን ነው የድርጅቱ ዋና ኃላፊ ነው። እና ያ ስለሆነ እኛ በዚህ ጉዳይ ላይ ምንም የሚያገባን ነገርም የለን። እኛ ሾፌሮች ነው እንጂ አሰሪዎች አይደለንም። እኛ ሰራተኞች ነን ብሎ ነው የተናገሩት የነበረው። አስቡት፣ የገዛ እናቱ ያልሆነ ልጅ የገዛ አባቱ ያልሆነ ልጅ እንዶ አቤል ደጋግማ ደጋግማ ደጋግማ ፈጣሪህን ማመስገን ነው ያለበት ምክንያቱም የገዛ እናቱና የገዛ አባቱ እያልሆነ ልጅ እንዴት ነው አንተን ማጥፋት ያቅተዋል ብለህ ታስባለህ? አንተ እኮ ፈጣሪ ይጠብቀዋል። የእናቶች ድዋ ነው የጠበቀ የእናቶች ጸሎት ነው የጠበቀ እንጂ እሱና ሊያ አንተን ማጥፋት ቀላል ነበር። በጣም ጥቂት ነገር ቢዚ ነበር ነገር ለነሱ፣ ምክንያቱም ሀያ አራት ሰዓት ከአንተ ጋር ነው የሚውሉት አዳር ብትለያዩ እንኳን ቀን በሙሉ ከአንተ ጋር ነው ትገናኛላችሁ። እሷ የሰራችልህ ምግብ ነው የምትበላው፣ ቤትህ የምትኖረው እሷ ናት። እሱ ጓደኛ ነው ቤትህ ይመጣል። በዙሪያ እኮ በጠላቶች ኮን የተከበብከው ነበረው። አቤል ዘበኛህ ጠላትህ ነው፣ ሰራተኛህ ጠላትህ ናት፣ ጓደኛህ ጠላትህ ነው። በዙሪያ ኮን በጠላቶች ኮን የተከበብከው የገዛ ሰራተኛህን የቢሮ ሰራተኛህን ያንተ ጠላት ነው። ምን ነው በዚህ ልክ። ስለዚህ አንተ ፈጣሪ ይወድሃል ነው። የእውነት የእናቶች ድዋ ደርሶ ነው። የእናቶች ጸሎት ደርሶ ነው። ካሉበት ከችግራቸው አውጥታ ጥሩ ቦት እንዲደርሱ፣ ጥሩ ምግብ እንዲበሉ፣ ጥሩ ቤት እንዲኖሩ የታሞሙት ደግሞ አሳክመ ጸሎት ያደረጉልህ ድዋ ያደረጉልህ እናት እናቶች ዛሬ የእነሱ ጸሎት ነው አንተ እዚህ ያደረሰ እንድትኖር ያደረገህ እንጂ እነዚህ ለቤተሰባቸው መሆን የሚያቀታቸው ሰዎች ለቤተሰባቸው ምንም ነገር ማያሳዝናቸው ሰዎች፣ ለእናቱ ያልተመለሰ ልጅ። እናንተ ኮ በአንተ ላይ ምንም አይነት ማድረግ የሚገድበው ነገር አልነበረም፣ ግን ፈጥ ፈጣሪ ከለል አድርጎልህ ነው ከነዚህ ከመጥፎ ሰዎች፣ ምንም የሰው ህይወት ከማያሳዝናቸው ሰዎች። ጭራሽ በእናቱ ላይ ይጨክናል። ጭራሽ ሰው በዚህ ልክ በእናቱ ይጨክናል። ወልዳ አሳድጋ አስተምራ ጥሩ ቦታ ድርሳ መጨረሻዋ አውጥቶ ጎዳና ላይ መጣል መጨረሻዋ ፓራላይዝ ማድረግ፣ በዛውም እናት በእናት ላይ በዚህ ልክን መጨከን አግባብ ነው? ለምን ለምን ይሉታል? ምን አይነት ማለት ምን አይነት ተፈጥሮ ናቸው? እሺ የስድስት ስልሳ ስድስት አምላኪ የሆኑ ግን ከሰው ሆድ እኮን የወጡት ሰው እኮን የወለዳቸው ከእናት ሆድ እኮን ከአባት እኮን የተፈጠሩት። ስለዚህ እንዴት በዚህ ልክን መጥፎ ነገር እንዲያስቡ ያደርጋቸዋል? በእርግጥ መጽሐፎ ሲነበብ ጊዜ ምንም አይነት ደስታ አይሰጥም። መሳቅም አይቻልም፣ ማልቀስም አይቻልም፣ ማግባትም አይቻልም፣ መውለድም አይቻልም። ስለዚህ ማግባትም መውለድም ካልተቻለ የእናንተ ሃይማኖት አይስፋፋም ማለት ነው። ምክንያቱም አንድ ሃይማኖት እኮ ተጋብተው ወልደው መስፋፋት ነው ያለበት አይደል? እንዲሰፋ ከፈለገ ግን እናንተ ጋር ማግባትም መውለድም አይቻልም፣ መደሰትም አይቻልም፣ ማዘንም አይቻልም፣ መሳቅም አይቻልም። ምንድን ነው ማለት ዝም ብሎ ከሰይጣን ጋር መጨፈር ነው። ሴጣን ፊት ለፊት ታዩታላችሁ ይሆናል። እስኪ አንዳችሁ ተናገሩ ማለት እንዳለ ወጣቱ በሙሉ በዚህ መረዛችሁታል። እስኪ ምን አይነት ነው? ማለት ምን ብላችሁ ነው የምታመልኩት? ወይስ ምን ብላችሁ ነው የምትጸልዩት? ምን ብላችሁ ነው ድዋ የምታደርጉት? እስኪ አንዲ አስረዱን። እኛ እዚህ ውስጥ እንገባለን ማለት አይደለም? አላህ ይጠብቀ ግን በማንኛውም ሃይማኖት እኮ መሳቅም መደሰትም ደሶ ሲኖር መከፋት፣ ደስታ ሲኖር መደሰት፣ ማግባት፣ መውለድ፣ ሰው ከሰው ጋር መገናኘት ይፈቀዳል። ግን የእናንተ ምን አይነት ነው? ጦስኝ አረ፣ ጦስኞው ሻይ ሲፈላበት እኮ በጣም ይጣፍጣል። የምን ጦስኝ ነው የእናንተ ስከፋ? እና ለማንኛውም ውድ ቤተሰቦች፣ የታምራት እናት ማን እንደዛ እንደተጫወተባት ማን እንደዛ እንዳደረጋት ማንም አይደለም የገዛ ልጇ ነው ጠላት የሆነባት እላቸዋለሁ ግን አቤል ፈጣሪ ዳው ካለችበት አንስቶ ጥሩ ቦታ እንድትደርስ ህክምን እንድታገኝ ጥሩ ምግብ እንድትበላ ቤቶ በሰላም ገብታ እንድትወጣ አድርጓታል። ማነው ነው የታምራት ቡችሎች በሙሉ እያንዳንዳቸው የተያዙ ስለሆነ ታምራት ደግሞ በቅርቡ እንደሚያዝ እርግጠኛ ነኝ። አንድ ቀን ፈጣሪ ብሎ እዛ ድርጅት ውስጥ ገብተው እያንዳንዳቸው እንደሚያዙ አልጠራጠርም። እላችኋለሁ ውድ ቤተሰቦቼ። ለማንኛውም ቪዲዮን ይህ ነበረ እውነቱ ስለወጣ ደስ ብሎኛል። አሁን ብዙ ብዙ ድል እየተገኘ ነው። ብዙ አሪፍ አሪፍ ነገሮችን የተገኙ ስለሆነ በደስታ ሁሉ ነገር በደስታ መቀበል ነው እላቸዋለሁ። ወዳቸዋለሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉኝ። መልካም ውሎ። ባይ ባይ